ሰላም እንደምን አላችሁ፣ የተወደዳችሁ ተመልካቾች! ከሀዲያ ቴሌቪዥን የዕለቱን ዜና ይዘላችሁ ቀርበናል። በቅድሚያም አርዕስተ ዜና፤ የህብረተሰቡን የመሰረተ ልማት ጥያቄዎችን በየደረጃው ለመፍታት ማህበረሰቡ ከመንግስት ጎን መሆን እንደሚገባው ተጠቆመ። ግብርናን በማዘመንና የተሻሻሉ ቴክኖሎጂዎችን በመጠቀም የአርሶ አደሩን ህይወት ለመቀየር መረባረብ ያስፈልጋል ሲሉ አቶ ኡስማን ሱሩር ተናገሩ። ኢትዮጵያ በከበሩና በዳበሩ ባህላዊ ሀብቶቿ የሚያጋጥሟትን ችግሮች በጥበብ እየተሻገረች የመጣች ታሪክ ጠገብ ሀገር መሆኗን የሰላም ሚኒስትር አቶ መሐመድ እንድሪስ ገለጹ። ከውጭ በኬንያ ለተቃውሞ አደባባይ የወጡ ሰዎች ከፖሊስ ጋር ተጋጭተው ቢያንስ ስምንት ሰዎች ሲገደሉ፣ በመቶዎች የሚቆጠሩ ሰዎች ቆስለዋል። ለዝርዝር ወደ ተመረጡ ዜናዎች እናልፋለን። ከዜናዎቹ ጋር ቤተልሔም ደመቀ ነኝ። የአመካ ወረዳ ገቢዎች ጽህፈት ቤት በ2017 በጀት ዓመት የገቢ አሰባሰብ ሂደት ላይ 79 ሚሊዮን ብር በላይ መሰብ ሰምቻሉን አስታወቁ። ምንትዋ ብያሱ የአመካ ወረዳ ገቢዎች ጽህፈት ቤት ኃላፊ ተወካይ ወጣት አዲሱ ሀይዴቦ በ2017 በጀት አመት ከ107 ሚሊየን ብር በላይ ለመሰብሰብ ታቅዶ እስካሁን ከ79 ሚሊየን ብር በላይ መሰብሰብ መቻሉን ገልጿል። የሀላፊው ተወካይ ወጣት አዲሱ እንዳለው የተሰበሰበው ገቢ ከመደበኛና ከማዘጋጃ ቤታዊ አገልግሎት መሆኑን ጠቅሶ የሚከፈለው ገቢ ለልማት ስራ የሚውል በመሆኑ ግብር ከፋዩ ማህበረሰብ ግብርን በወቅቱ በመክፈል ለ2018 በጀት አመት ግብር አሰባሰብ ራሱን እንዲያዘጋጅ ጥሪ አስተላል ተላልፏል በአመካ ወረዳ የገቢዎች ጽሕፈት ቤት ባለሙያ የሆኑት አቶ ጌታሁን አባቸው የ2017 በጀት አመት ግብር ከመሰብሰብ ጎን ለጎን ህብረተሰቡ ለ2018 ግብር አሰባሰብ እንዲዘጋጅ ግንዛቤ መፍጠር ስራዎች እየተሰራ መሆኑን አብራርተዋል ህብረተሰቡ የሚሰበሰበው ገቢ ለልማት የሚውል በመሆኑ ግብርን ያልከፈሉ በወቅቱ እንዲከፍሉ አሳስበዋል በከተማው አግኝተን ያነጋገርናቸው ነጋዴዎች በበኩላቸው ለ2018 በጀት አመት የግብር አሰባሰብ ራሳቸውን እያዘጋጁ እንደሚገኙ ተናግረዋል ነጋዴዎቹ አክለውም ከህብረተሰቡ የሚሰበሰበው ገቢ በአግባቡ የልማት ስራ ላይ መዋል እንዳለበት ጠቅሰው ሁሉም ዜጋ ግብርን በወቅቱ የመክፈል ኃላፊነቱን መወጣት አለበት ብለዋል ሲል ባልደረባችን ፊታሞ ደስታ ዘግቧል። የህብረተሰቡን የመሰረተ ልማት ጥያቄዎችን በየደረጃው ለመፍታት ማህበረሰቡ ከመንግስት ጎን መሆን እንደሚገባ ተጠቆመ። ሰለሞን ወርቅነህ ተጨማሪያል። የሾኔ ከተማ አስተዳደር ከማዘጋጃ ቤታዊ አገልግሎት ጋር በመቀናጀት በከተማው በተለያዩ አካባቢዎች ለማህበረሰቡ የሚጠቅም የልማት ስራዎችን በስፋት እየሰሩ መሆናቸው ተገልጿል። ለአንድ ከተማ እድገትና ለህብረተሰቡ ምቹ ኑሮ የመሠረተ ልማት መሟላት ትልቁን ቦታ ይይዛል። ከተማ አስተዳደሩ የህብረተሰቡን የልማት ጥያቄ በዘላቅነት ለመፍታት ተቋማትን በማቀናጀት የተለያዩ የልማት ስራዎችን እያከናወነ ይገኛል። በዚህም በ17 ሚሊዮን ብር ባጀት 15 ኪሎ ሜትር ኮብልስቶን ለማንጠፍ እቅድ ተይዞ እየተሰራ መሆኑን የከተማው መሰረተ ልማት አቅርቦትና አስተዳደር ቡድን መሪ አቶ ትግስቱ በቀላ ገልጸዋል። በዘንድሮ ዓመት እንግዲህ ያው በራስ አቅም በበጀት ከ17 ሚሊዮን ብር በላይ በጀት ታቅዶ የተለያዩ ስራዎችን ወደ ገንባት ጀምረናል። የኮብልስቶን መንገድ ስራዎች ከ1.5 ኪሎ ሜትር በላይ ወደ እቅድ ተይዞ ወደ ስራ ተገብተዋል። በአጠቃላይ የመንገድ ስራዎች 1.5 ኪሎ ሜትር በኮብልስቶን ለማልበስ የተያዙ ናቸው። ከነዚህ ውስጥ ወደ ማጠናቀቅ የደረሱም አሉ፣ የተጠናቀቁም አሉ። ኃላፊው አያይዞም ከ10 በላይ ሼዶችን 2.5 ሚሊዮን ብር ወጪ በማድረግ እንደተሰራና አንድ ፖሊስ ጣቢያን 1.6 ሚሊዮን ብር ወጪ በማድረግና በማስገንባት አገልግሎት መስጣት እንዲችል መደረጉንም ተናግረዋል። የፖሊስ ጽፈት ቤት ግንባታቸው ኦሬዲ ተጠናቆ ለአገልግሎት እንዲውሉ የተደረገበት ሁኔታ አለ። በአጠቃላይ በራስ አቅም አብዛኞቹን ፕሮጀክቱን እያስጨርስን ያለንበት በዚህ በጀት መጨረሻ አካባቢ አጠናቅን ለበረሰብ አገልግሎት እንዲውሉ የምናደርግበት ሁኔታ ነው ያለው አቶ ትግስቱ። አክለውም እንደ ማዘጋጃ ቤታዊ አገልግሎትም የደረቅና ፍሳሽ ቆሻሻ ማስወገጃን ጨምሮ ብዙ የልማት ስራዎችን ለመስራት መታቀዱንም ተናግረዋል። ወደፊት እንግዲህ ያው ከዚህ በፊት የሕዝብ ጥያቄም በተለያዩ ጊዜ መስራትም ያልቻን ነው ፕሮጀክት አለ አንድ የደረቅ ቆሻሻና ና የፍሳሽ ቆሻሻ ማስወገጃ ቦታ ከዚህ በፊት ባለው ስትራክቸራል ፕላን ቦታ ስለሌለን ገንብትን አገልግሎት እንዲሰጥ አልተደረገም ነበር። አሁን በዘንድሮ በተቀየረው ፕላን የሁለቱም ማስወገጃ ቦታ ፕላን ላይ የተቀመጠ ስለሆነ የመጀመሪያ ፕሮጀክት የምንለው የደረቅ ቆሻሻ ና የፍሳሽ ቆሻሻ ማስወገጃ ቦታ ነው። የከተማ ነዋሪዎች በበኩላቸው የሾኔ ከተማ አስተዳደርና ማዘጋጃ ቤታዊ አገልግሎቱ እያከናወኑ ባለው ስራ እጅግ መደሰታቸውንና ከመንግስት ጎን በመሆን የሚያስፈልገውን ድጋፍ ለማድረግ ዝግጁ መሆናቸውን ገልጸው ለዚህም ምስጋና አቅርበዋል። እንደ አካባቢ ብዙ ነገሮች ተቀርፏል። አንደኛ ከጽዳትም ከአካባቢ ንጽህና ጋር ተያይዞ፣ ሁለተኛ ከአስፋልቱ ሁለተኛ መንገድ ከመሆኑም ባሻገር ሰዎቹ ተጨማሪ መንገድ ማመላለሻ እንዲሆን ሰፊ እድል የፈጠረበት ነው። በጣም አሪፍ ነው። ድሮ በጣም እንቸገር ነበረ። አሁን ጥሩ ጥሩ ስራ እየተሰራ ነው። በዚህ መንገድ እንኳን ወደ ማውጣት አንችልም ነበር። ቆሻሻ ይጣል ነበር፣ ውሃ ይተኛ ነበር። አሁን አሁን በጣም ጥሩ ነው። ከተማ ውስጥ የሚሰራ ልማት ልማት በጣም ደስ የሚል ነው። ደስ ብሎናል። በተሰራው ስራ ደስተኞች ነን። ከዚህ የበለጠውን እንዲሰሩ ደግሞ ከጎናቸው እንሆናለን። ሌላኛው ይሄ ብቻ ሳይሆን በዚህ ከተማ ሶስት አራት ልማቶች ተሰርተዋል። አንደኛ መንገድ ትራንስፖርት ከተማ አስተዳደር ሰርተዋል። ሁለተኛ ፖሊስ፣ የከተማ ፖሊስ ጽህፈት ቤት ተሰርተዋል። በዚህ ሁሉ ሼዶችም እየተሰሩ ነው። በዚህ ሁሉ ከተማ ነዋሪዎች ደስተኞች ነን፣ ከጎናቸው ነን። የበለጠውን እንዲሰሩ ደግሞ እኛም እናበረታታለን። ማህበረሰቡ በጉልበቱ በአቅሙ ይህንን ደግሞ የተሰራውን ልማት በመጠበቁ በዚህ ሁሉ በገንዘቡም ጭምር ማህበረሰቡ ለዚህ ለከተማ አስተዳደርና ለማዘጋጃ ቤታዊ አገልግሎት ድጋፍ መስጠት አለበት። ይሄ ከሆነ ማዘጋጃ ቤቱም ከተማ አስተዳደሩም ይሰራል፤ ብቻውን ግን አይችልም። ስለዚህ በመንግስት ብቻ የሚሰራ ሳይሆን በህዝብ ተሳትፎ የሚሰራ ስለሆነ በዚህ ሁሉ እኛ ደግሞ ድጋፍ እናደርጋለን። ምቹ የግንባታ ስርዓቶችን በመዘርጋት ለዜጎች ምቹ አካባቢን ለመፍጠር ሁሉም ባለድርሻ አካላት በቁርጠኝነት መስራት እንዳለባቸው ተገለጸ። የማዕከላዊ ኢትዮጵያ ክልል መንግስት የኮንስትራክሽን ባለስልጣን በ2017 በጀት ዓመት እቅድ አፈፃጸም እና በ2018 በጀት ዓመት እቅድ ዝግጅት ላይ ከባለድርሻ አካላት ጋር ሀላባ ቁሊቱ ከተማ ላይ ውይይት አካሂዷል። ተጨማሪያል የማዕከላዊ ኢትዮጵያ ክልል መንግስት የኮንስትራክሽን ባለስልጣን ኃላፊ ኢንጂነር አተረፈ ተምራት እንደገለጹት ባለስልጣን መስሪያ ቤቱ 2017 ዓ.ም ዘርፉን ማዘመን ለዜጎች ምቹና ጽዱ አካባቢዎችን ለመፍጠር በርካታ ተግባራት መከናወናቸውንና በአጭር ጊዜ ውስጥ ውጤት መመዝገቡን ተናግረዋል። የኮንስትራክሽን ዘርፉን ውጤታማ በማድረግ ዜጎች ከዘርፉ ተጠቃሚ እንዲሆኑ መንግስት ብቻ ሳይሆን ሁሉም ባለድርሻ አካላት የበኩላቸውን መወጣት አለባቸው ብለዋል። የክልሉ የመሰረተ ልማት አማካሪ አቶ ነስረዲን ሁሴን በበኩላቸው የኮንስትራክሽን ዘርፍ በአገሪቱ በማህበራዊና ኢኮኖሚያዊ ዘርፎች ብዙ ለውጥ እየመጣ ያለ ዘርፍ መሆኑን ገልጸው በክልሉ ዘርፉን ለማዘመንና የተጀመረው መሰረተ ልማትን ለማጠናከር ምክረ ሀሳቦችን በመለገስ እንደሚከታተሉም አስረድተዋል። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የኢንዱስትሪ ክላስተር አስተባባሪና የከተማ ልማት ኮንስትራክሽን ቢሮ ኃላፊ አቶ ስንታየሁ ወልደ ሚካኤል እንደተናገሩት የክልሉ ኮንስትራክሽን ዘርፍ በስራ ዕድል፣ በስራ ባህል፣ በተቋም ግንባታና በሌ ሌሎች ዘርፎች በርካታ ተግባራትን በማከናወን ውጤታማ መሆኑን ተናግረዋል። በዘርፉ ዲዛይኖች ጥራት በጨረታዎች ሂደት በህንፃዎች ግንባታ ፈቃድ አሰጣጥና ና ቁጥጥር ጋር ተያይዞ የሚነሱ ችግሮችን ለመፍታት በእቅድ እንደሚሰራም የተናገሩት የቢሮ ኃላፊ ከተሞችን ውብ፣ ለነዋሪዎች ምቹና ዘላቂ ለማድረግ ከዲዛይን ስራ ጀምሮ ጥብቅ የቁጥጥርና ና የክትትል ስራዎች በቁርጠኝነት በመተግበር ለለውጡ መንቀሳቀስ ያስፈልጋል ብለዋል። የውይይቱ ተሳታፊዎች በበኩላቸው የክልሉ ኮንስትራክሽን ባለስልጣን በቅርቡ የተቋቋመው ተቋም ቢሆንም በአጭር ጊዜ ውስጥ በክልሉ በሁሉም ማዕከላት ብዙ ጅምር የኮንስትራክሽን ስራዎች በጥሩ የአፈጻጸም ሂደት ላይ መሆናቸውን አንስተዋል። በፕሮጀክቱ አጀማመር ላይ በቁጥጥርና በፈቃድ አሰጣጥ ሂደትም ኮንስትራክሽን ና የማስፈጸም ዘርፎች በቅንጅት ና በቁርጠኝነት መከታተል እንዳለበትም አስተያየት ተሰጥቷል። በኮንስትራክሽን ዘርፍ የጨረታ ሂደት ወጥ ስርዓት ያለመሆን፣ ለግብር ከፋይ ተቋራጮች ቅድሚያም ያለመስጠት፣ የካፒታል ፕሮጀክቶች ሰዎች መዘግየት ችግሮች መኖራቸውን ያነሱት አስተያየት ሰጪዎች ዲዛይን፣ በፈቃድ አሰጣጥና ቁጥጥር ላይ ጥብቅ ክትትል መደረግ እንዳለበትም ተናግረዋል። የኮንስትራክሽን ባለስልጣን መስሪያ ቤት የኮንስትራክሽን ኢንዱስትሪ ኩባንያ በመዋቅር ደረጃ ሚናውን በአግባቡ እንዲወጣ መንግስት በዲዛይን በጨረታና በግንባታ ሂደቶች በሚስተዋሉ ችግሮችን በመዋቅር ለመፍታት በትኩረት መስራት እንደሚገባም አንስተዋል። በዘርፉ ለብዙ ህብረተሰብ ክፍሎች ተጨማሪ የስራ ዕድሎችንና ምቹ የአኗኗር ዘይቤ ለመፍጠር በዘርፉ የሚስተዋሉ የአመለካከት አመለካከት የአስተሳሰብ የብልሹ አሰራሮችንን ለመቅረፍ በትኩረት ህጋዊ መሰረት ማስያዝ ያስፈልጋል ብለዋል። ከተሳታፊዎች ለተነሱ ጥያቄዎችና አስተያየቶች በቀጣይ የእቅድ አካል ተደርጎ እንደሚሰራም ገልጸው፣ ምላሽና ማብራሪያ ከመድረክ በመስጠት የዕለቱ ውይይት ተጠናቋል ሲል ባልደረባችን ደለለኝ ጋሻውን ከሃላባ ቁሊቱ ዘግቧል። ግብርናን በማዘመንና የተሻሻሉ ቴክኖሎጂዎችን በመጠቀም የአርሶ አደሩን ሕይወት ለመቀየር መረባረብ ያስፈልጋል ሲሉ አቶ ኡስማን ሱሩር ተናገሩ። ሊዲያ ጴጥሮስ ዝርዝሩን ታቀርበዋለች። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የግብርና ሴክተር ምሰሶዎችን በማሳካት የበለጸገ ቤተሰብ ለማየት እተጋለው በሚል መሪ ቃል በወልቂጤ ከተማ ለግብርና ልማት ሰራተኞች ስልጠና ሰጥቷል። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ልማት ክላስተር አስተባባሪ እና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር እንዳሉት የብልጽግናን ጉዞ እውን ለማድረግ ግብርና ዋነኛ ሞተር ነው። መንግስት የህዝብን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ ዘርፈ ብዙ ስራ እየተሰራ መሆኑን ጠቁመው በተለይም በግብ የግብርና ሴክተር ላይ ተጨባጭ ለውጥ ማስመዝገብ ተችሏል ነው ያሉት። ግብርናን በማዘመንና የተሻሻሉ ቴክኖሎጂዎችን በመጠቀም የአርሶ አደሩን ህይወት ለመቀየር በቅንጅት መረባረብ እንደሚገባም ነው የገለጹት። ለተቀናጀ ግብርና ስኬት የልማት ሰራተኛው ሚና የጎላ በመሆኑ ከድህነት ለመውጣት የሚደረገውን ተጋድሎ የበለጠ ማጠናከር ይገባል ብለዋል። ግብርናን ለዜጎች ሁለንተናዊ እድገት ወሳኝ ነው ያሉት አቶ ኡስማን የአርሶ አደሩን ህይወት በመቀየር የበለጸገች ሀገርን ለመገንባት በቅንጅት መስራት ያስፈልጋል። የግብርናን ስራ የሚገለጸው በልማት የልማት ሰራተኞች ጥረት በመሆኑ በቀጣይም የግብርና ሽግግር ለማሳካት ደከመኝ ሰለቸኝ ሳይሉ እንዲሰሩ ማሳስበዋል። በግብርናው ዘርፍ ብልጽግናን በቤተሰብ በማህበረሰብ እና በሀገር ደረጃ ለማሳካት ብሎም የስራ ዕድልን ለመፍጠር የልማት ሰራተኛ ሚና የማይተካ ሚና የሚጫወት በመሆኑ ስልጠናው አስፈላጊ ስለመሆኑም ገልጸዋል። ሰልጣኞች በበኩላቸው በቢሮ ኃላፊ የተሰጠው ስልጠና በግብርናው ዘርፍ ድህነትን ለማጥፋት የሚደረገውን ትንቅንቅ ወደ ውጤት በመቀየር የአርሶ አደሩን ህይወት ለመቀየር የሚያስችል እውቀት ያገኙበት እንደሆነም ገልጸዋል። በስልጠናው የም ጉራጌ ዞንና ቀቤና ልዩ ወረዳ የዘርፉ ከፍተኛ የስራ ኃላፊዎች የቢሮ ማኔጅመንት አባላትና ሁሉም የልማት ሰራተኞች ተሳትፈዋል ሲል የክልሉ ኮሚኒኬሽን ቢሮ ዘግቧል። የተሻሻለው የውጭ ሀገር የስራ ስምሪት አዋጅ ለስራ ወደ ውጭ ሀገር የሚሰማሩ ዜጎችን መብትና ጥቅም በተሻለ መልኩ የሚያስከብር መሆኑን የስራና ክህሎት ሚኒስትር ሙፈሪያት ካሚል ገለጹ። ለምለም ዩኤል ተጨማሪ አለ። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የኢትዮጵያ የውጭ ሀገር የስራ ስምሪት ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት አካሂደዋል። አዋጁን በተመለከተ የስራና ክህሎት ሚኒስተር ሙፈሪያት ካሚል መነሻ ሀሳብ ያቀረቡ ሲሆን በውይይቱ ላይ የተሳተፉ ባለድርሻ አካላት ያላቸውን ሀሳብና አስተያየት አቅርበዋል። ሚኒስተር ሙፈሪያት እንዳሉት አዋጁ ከዜጋ ተኮር ዲፕሎማሲ መርጋ የሚጣጣም ሲሆን ለስራ ወደ ውጭ ሀገር የሚሰማሩ ዜጎች ክብርና ጥቅም እንዲጠበቅ ለማድረግ ያለመ ነው። ወደ ውጭ ለስራ የሚሰማሩ ዜጎች ተገቢውን ክህሎት እንዲጨብጡ ለማድረግና በመስኩ የሚከናወኑ ህገወጥ ድርጊቶችን በተሻለ መልኩ ለመቆጣጠር እንደሚያስችልም አመልክተዋል። አዋጁ በህጋዊ መንገድ ዜጎችን የሚልኩ ኤጀንሲዎች የተሻለ አቅም እንዲፈጥሩ ምቹ ሁኔታ የሚፈጥር መሆኑን ጠቁመው የስራ ፈላጊ ምዝገባ፣ ምልመላና ምደባ ስርአቱን እንደሚያጠናክርም አብራርተዋል። የዜጎች ክብር ጉዳይ፣ የዜጎች ደህንነት ጉዳይ አሁን ባለው የመንግስት ፖሊሲ የናሽናል ኢንተረስት አጀንዳ ሆኖ በግልጽ ነው የተቀመጠው የሀገር ክብር ማለት የዜጋ ክብር ማለት ነው ብሎ በግልጽ ስለተቀመጠ ይሄ አዋጅ አንዱ የናሽናል ኢንተረስታችንን ዲፌንድ ማድረጊያ አዋጅ ሆኖ እንዲቀረጽ ሆኗል በውይቱ ላይ ከተሳተፉ መካከል የውጭ ስራ ስምሪት አሰሪዎች ፌዴሬሽን ተወካይ መዝገቡ አሰፋ በሰጡት አስተያየት አዋጁ በስራ ፈላጊዎች ምልመላና ምደባ ላይ ሚኒስትሩ እንዲያሳትፍ የሚፈቅድ መሆኑን አንስተው ይህም ከኤጀንሲዎች ስራና ኃላፊነት አኳያ እንዴት ይታያል ሲሉ ጠይቀዋል ምደባና ምልመላ ውስጥ መግባት መሰረታዊ ምክንያቱ ምንድን ነው መንግስት እዚህ ውስጥ የሚገባበት ምንድን ነው ዋነኛ ምክንያት ሲባል እንረዳለን የሚኒስትር መስሪያ ቤቱ ከፍተኛ ኢንቴንሽኑ በመሀል ደላሎች አሉ፣ እውነት ነው። ያን ለመቁረጥ የሚያደርገውን ጥረት አፕሪሼት እናደርጋለን። ያ ትክክለኛ ነው፣ እኛም እንደግፋለን። ያን ለማስቀረት በሚካሄደው ርቀት ላይ ግን መስተዋል የሚገባቸው በርካታ ነገሮች አሉ እነዛን ኮንሲደር እንዲያደረግ እንፈልጋለን። የፊውቸር ኢትዮ በውጭ ሀገር የግል ስራና ሰራተኛ አገናኝ ኤጀንሲ ማህበር ፕሬዚዳንት አቶ ሚፍታ አብዶ በበኩላቸው ኤጀንሲዎች የሚያስቀምጡት የዋስትና ገንዘብ የኤጀንሲዎችን አቅም የሚፈትን እንዳይሆን ሊጤን ይገባል ብለዋል። የቀጥታ ቅጥር በአዋጁ መፈቀዱ በመስኩ የደላላን ተሳትፎ እንዳይጨምር በጥንቃቄ ሊታይ እንደሚገባም አመልክተዋል። ቀጥታ ቅጥርን በተመለከተ ከሀውስ ከዶሜስቲክ ውጭ ስኪልና ሰሚስኪል ቀጥታ ቅጥርን ይፈቅዳል ይላል ይሄ ቀጥታ ቅጥር የሚባለውን ነገር ለድለላ ለህገወጥ እንትን የሚያጋለጥ በመሆኑ ዛሬ ኩዌት የፕሮፌሽን ስራ መጣ ተብሎ ልጆቹ እስከ አምስት መቶ ሺህ ብር እየከፈሉ ነው የሚሄዱት። ስለዚህ ይህንን ሊያጋልጥ ስለሚችል ቀጥታ ቅጥር የሚባለውን ነገር ከዲፕሎማሲ እና ከሚሽን ውጪ ባይፈቀድ የሚል አለ። የስራና ክህሎት ሚኒስትር ዴታ ዳንኤል ተሬሳ በሰጡት ምላሽ አብዛኛው ኤጀንሲዎች የሚንቀሳቀሱት አዲስ አበባ ላይ በመሆኑ በክልሎች አካባቢ ያሉ የስራ ፈላጊ መልምሎ የስራ እድል ተጠቃሚ ማድረግ ላይ ክፍተቶች መኖራቸውን በጥናት መለየቱን ገልጸዋል። ክፍተቱን ለመሙላት ስራና ክህሎት ሚኒስትር የሰራተኛ ምልመላና ምደባ ስራውን እንዲያከናውን በአዋጁ መደንገጉን አስረድተዋል። በሰራተኛ ምልመላ ላይ የደላሎች ተሳትፎ መበራከት ሌላኛው ችግር መሆኑን በጥናት መለየቱን ጠቁመው የደላላ ሰንሰለትን መቁረጥ አዋጁ ያስፈለገበት ሌላኛው ምክንያት መሆኑን አብራርተዋል። ደላላንን መሰረት በማድረግ ከተወሰኑ አካባቢዎች ብቻ ሰራተኛ እየተመለመለ እየሄደ ነው ያለው ሰው መሆን የለበትም ይሄ። ከሁሉም አካባቢ ሰራተኛ ተመልምለው ወረዳው እዛው ወረዳ ይመዘገብ እና ከዛ በኋላ እዛው አካባቢ ያለው ማሰልጠኛ ተቋም ይገባና ከዛ በኋላ ነው ወደ ኤጀንሲ ዲፕሎ የሚደረገው። ኤጀንሲ ይሄንን ተቀብለው ሜይቢ ኢንተርቪውም ያደርጋል፣ እንደዚህ ያደርጋል። ክራይቴሪያ አሉ ተብሎ ተነስተዋል። ክራይቴሪያዎቹ በፈለጋችሁት መሰረት ክራይቴሪያው አለ በዛ መሰረት መውሰድ ይቻላል ማለት ነው። በስራና ክህሎት ሚኒስቴር የህግ አገልግሎት ስራ አስፈጻሚ ሲቴና መንግስቱ በበኩላቸው አንድ ኤጀንሲ ፈቃድ ባወጣ በስድስት ወር ውስጥ ሰራተኛ ወደ ውጭ መላክ እንዳለበት በአዋጁ መደንገጉን ጠቁመዋል። ይህም በህጋዊነት ሽፋን ሊደረጉ የሚችሉ ህገ ወጥ ተግባራትን ለመከላከል ያለመ ነው ብለዋል። ፈቃድ አውጥቶ በስድስት ወር ውስጥ አንድም ሰራተኛ ካላከ ማስጠንቀቂያ ነው የሚሰጠው አንድ ኤጀንሲ ፈቃድ ለምንድን ነው የሚያወጣው? ስራ ለመስራት ከሆነ አንደኛ ገበያ ማፈላለግ አለበት፣ ሁለተኛ ስራ ማግኘት አለበት። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነጋሪ ሌንጮ ዜጎች ለስራ ብቁ የሚያደርጋቸውን ክሎት ሳይወስዱ በህገ ወጥ መንገድ ወደ ውጭ እንዳይወጡ በጋራ መስራት እንደሚገባ አሳስበዋል። አዋጁ የስራ ገበያ አማራጮችን የሚያሰፋ መሆኑን የገለጹት የቋሚ ኮሚቴው ሰብሳቢው፣ ኤጀንሲዎች ይህንን በመጠቀም የተሻለ ስራ ለማከናወን ይበልጥ መስራት አለባቸው ነው ያሉት። እንደ ኢዜአ ዘገባ አዋጁ ጠቃሚ ግብአቶች ተካተውበት ጸድቆ ስራ ላይ እንዲውል ቋሚ ኮሚቴው የድርሻውን እንደሚወጣም ጠቁመዋል። ስልጠና ሳይከታተሉ ክህሎታቸው ሳይገነባ እንዲሁ በህገወጥ መንገድ ሰነድ እየተሰጣቸው በሐሰተኛ መስረጃ የሚወጡት ካሁን በኋላ ዝግ መሆን አለበት የምለው ሁላቸውም ልትተባበሩ ይገባል ማለት ነው። በጂኦግራፊም ደግሞ በመካከለኛ ምስራቅ ያልተገደበ ወደ አውሮፓም ይሁን ወደ አሜሪካ፣ ወደ ካናዳ፣ ወደ ኤዥያ ሌሎችም ገበያ አክሰስ ማድረግ የሚያስችልና እድል የሚፈጥር በመሆኑ እናንተም ከፍ ብላቸው እንድታቅዱ አሁን ካላቸውበት ወይ ደግሞ ከተለመደው ውጪም እንድታስቡ የሚያደርግ ረቂቅ አዋጅ በመሆኑ በአግባቡ ያንን በመረዳት ራሳቸውንም ማዘጋጀት የሚያስፈልግ እንደሆነ ከዚህ በመረዳት እናንተም በዛው ደረጃ እንድታስቡ ለማለት ነው። ኢትዮጵያ በከበሩና በዳበሩ ባህላዊ ሀብቶቿ የሚያጋጥሟትን ችግሮች በጥበብ እየተሻገረች የመጣች ታሪክ ጠገብ ሀገር መሆኗን የሰላም ሚኒስትር መሐመድ እንድሪስ ገለጹ። ምንተዋቢያሱ ዝርዝሩን ታቀርበዋል። የሰላም ሚኒስተር ማህበራዊ ሀብቶቻችን ለህብረ ብሔራዊ አንድነታችን በሚል መሪ ሀሳብ ሀገር አቀፍ የሽማግሌዎች፣ የሃይማኖት አባቶች፣ የጎሳ መሪዎችና የሰላም ተቋማት አመራሮች የምክክር መድረክ ማካሄድ ጀምሯል። የሰላም ሚኒስትር አቶ መሐመድ ድሪስ በዚህ ወቅት ኢትዮጵያ የረጅም ጊዜ ታሪክ ባለቤትና የብዝሃ አብሮነት መኖሪያ ትልቅ አገር ናት ብለዋል። ኢትዮጵያ ልዩነትን በአግባቡ በማስተናገድ የሚገጥሟትን ችግሮች በጥበብ እየተሻገረች የመጣች ሀገር መሆኗንም ጭምር አስገንዝበዋል። በአፍሪካም ሉዓላዊ አንድነትና ነጻነቷን በማስጠበቅ የዘመናዊ ሀገር መንግስት ምስረታ ተምሳሌት መሆኗንም ገልጸዋል። የከበሩና የዳበሩ ባህላዊ ሀብቶቿም ችግሮች ወደ ግጭት እንዳያመሩ፣ ግጭቶች ከተፈጠሩ መፍትሄ በመስጠት የማይተካ ሚና እንዳላቸው ተናግረዋል። በኢትዮጵያ ከሰባ ሁለት በላይ የከበሩና የዳበሩ የሰላም ሀብቶች እንዳሏት ያነሱት ሚኒስትሩ እነዚህ ከራስ አልፎ ሌሎችንም ጭምር ማስማማት የሚችሉ ናቸው ብለዋል። የሃይማኖት አባቶች የሀገር ሽማግሌዎችና ከአያት ውስጥ ቅድመ አያቶቻችን የተወረሱ ባህላዊ ጥበቦች ባሉበት ኢትዮጵያ በትናንሽ ችግሮች ሕይወትና ንብረት የሚያጠፉ ግጭቶች ሊፈጠሩ እንደማይገባ አስገንዝበዋል። የግጭት አካሄድ ያረጀና የፈጀ ማንንም የማይጠቅም ነው ያሉት አቶ መሐመድ መንግስት የፈጠረውን የሰላም አማራጭ ጥሪ ተከትሎም በኦሮሚያና አማራ ክልሎች የሚንቀሳቀሱ አካላት ከተሳሳተ አካሄዳቸው እየተመለሱ ይገኛሉ ብለዋል። በቀጣይም የሃይማኖት አባቶችና የአገር ሽማግሌዎች የኢትዮጵያን ሰላምና ደህንነት ለማስጠበቅ በሚደረጉ ጥረቶች ገንቢ ሚናቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። በኢትዮጵያ ውስጥ ወደ ሰባ ሁለት የዳበሩ የከበሩ ባህላዊ የሰላም እሴቶች አሉን። እነዚህ እሴቶች ውስጥ ሀያ አራቱ የማህበረሰብን ትስስር የሚያጎለብቱ የሰላም ግንባታ እሴቶች ናቸው። አርባ ስምንቱ ደግሞ ችግር ከተፈጠረ በኋላ እርቅ እንዲወርድ የሚያደርጉ እሴቶች ናቸው። ወደ ነበራችሁበት ወደ መጣችሁበት ቀየ ስትሄዱ ታሪካዊ ሚናችሁን እንድትጫወቱ እንፈልጋለን። የሰላም ሚኒስትር ዴታ ዶክተር ካይረዲን ተዘራ የሰላም ጉዳይ የሁላችንም ትብብር የሚፈልግ መሰረታዊ ጉዳይ ነው ብለዋል። የመድረኩ ዓላማም የሀገርን ሰላም አጽንቶ ለማስጠበቅ የሃይማኖት አባቶችና የሀገር ሽማግሌዎች የሰላም ግንባታ ስራቸውን አጠናክረው እንዲቀጥሉ ለማስቻል መሆኑን ገልጸዋል። የሰላም ጉዳይ የሁላችንም ትብብር ይፈልጋል። የሰላም ጉዳይ እናንተ ካላችሁበት ከምትኖሩበት ከእያንዳንዷ ቀዬ የሚትሰራው ሁላችንም በምንሰራው ስራ ተደማምሮ ነው። ሀገር አንድ የሚሆነው ሀገር ሰላም የሚሆነው የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ የሃይማኖት አባቶችና የሀገር ሽማግሌዎች እርቅና ሰላም በማስፈን ሂደት ውስጥ የሚጫወቱትን ሚና የበለጠ ማጠናከር አለባቸው ብለዋል። የፍትህ ስርዓትን በማሳለጥም የሚፈጸሙ ወንጀሎች ትክክለኛና ተመጣጣኝ የፍትህ ምላሽ እንዲያገኙ አይነተኛ አስተዋጽኦ እንዳላቸውም ተናግረዋል። እንደዚያ ዘገባ ለመደበኛ የመንግስት አስተዳደር ምክርና ድጋፍ በመስጠት የሞራል ኃላፊነታቸውን መወጣት እንደሚ ይገባቸውም አስገንዝበዋል። የሀገር ሽማግሌዎች እና የሃይማኖት መሪዎች ሰላምን ማስፈን ሚና ለዘመናት ይዘው የኖሩት የኢትዮጵያ ሀገር ሽማግሌዎች እና የሃይማኖት አባቶች ወይም መሪዎች ናቸው። እስከታች ምዕራብ፣ ምስራቅ፣ ደቡብ፣ ሰሜን ብንሄድ የተለያዩ ማህበረ ባህላዊ ትውፊቶች አሉ። ይሄ ምንድን ነው? እርቅን በማስፈን ግጭትን በመከላከል ግጭት እንዲያም ሲል ጦርነት ከደረሰ በኋላ ችግሮችን በመፍታት እነኚህ የታወቁ ማህበረ ባህላዊ ትውፊቶችና እሴቶች ያሏት ሀገር ነት ኢትዮጵያ። የተወደዳችሁ ተመልካቾች፣ ከሀዲያ ቴሌቪዥን ወደ እናንተ ሲደርስ የቆየው ዜና በዚያ አበቃ። ከዜናዎቹ ጋር እኔ ቤተልሄም ደመቀ ነበርኩኝ። ከቀሪ ሀዲያ ቴሌቪዥን ዝግጅቶች ጋር መልካም ጊዜ።